በዚህ ምክንያት በኒ እስራኤሎች አዛ ያደርጉት ነበር ሙሳ ሰውነቱን የማያሳየው የቆዳ በሽታ ስላለበት ነው ይሉ ነበር። ግን አላሁ ሱብሓነሁ ወተዓላ ልብሱን ይዛበት ባመለጠችው ድንጋይ አማካኝነት ነጻ መሆኑን አሳየለት ማለት ነው። ሙሳ አለይሂ ሰላም የቆዳ በሽታ ኖሮበት ሳይሆን ውብ የሆነ ሰውነት አለው፣ የሚያምር ቆዳ አለው። ግን ሐያ ስለሚያደርግ ነበር ሰውነቱን ገልጦ የማያሳየው ማለት ነው። ፈበረአሁ ላሁ ሚማ ቃሉ አላህ እነሱ ካሉት ነገር ነጻ አደረገው። ሙሳ ዓለይህ ሰላም ያን ሁሉ እያሉት የቆዳ በሽታ አለበት እያሉት ሰውነቱን ገልጦ ያሳይም ነበር። ዛሬ ላይ እህቶቻችን ማን አታምሩም እንዳላቸው አላውቅም። አጭር ቀሚስ ለብሰው ባታቸውን ያሳያሉ። በጣም ሰውነታቸውን ቅርጽ የሚያሳይ ጥብቅብቅ የሚያደርግ ልብስ ለብሰው በጎዳና ላይ ይሄዳሉ ማለት ነው፣ ሰው በተሰበሰበበት ማለት ነው። ስለዚህ ሀያ ልናደርግ ይገባል። ዛሬ ላይ ሀያ የማናደርግ ከሆነ የውመል ቅያማ አላህ እፊቱ አቁሞ ሲጠይቀን የዛን ጊዜ እናፍራለን። ያንዳይሆን አሁኑ ሀያ ልናደርግ ይገባል ማለት ነው። ካነ ነቢዩ ሰለላሁ አለይህ ወሰለም አሸደ ሐያን ሚን አልዐዝራይ ፊ ክድሪ ረሱል ሰለሰለም ሀያቸው እፍረታቸው የብረታ ነበር፣ በከልዋ ውስጥ እንዳለች ካለች ልጃገረድ የበለጠ ማለትም ለብቻ ከሰዎች ገለል ብላ በክላሷ ውስጥ እንደምትኖር ልጃገረድ ከዛ የበለጠ ረሱል ሰለሰለም ያፍሩ ነበር። ከሰዎች ጋር ማትቀላቀል የቤት ልጅ እንደምንለው ማለት ነው። ሶሻል ሚዲያም ሆነ እንደዚሁም በሰፈር ሰው ጋር መቀላቀል የማታበዛ የቤት ልጅ ከዛች በለጠ፣ ረሱል ሰለሰለም አይናፋር ነበሩ። ወኢዛ ከሪሀ ሸይአን ዑሪፈ ፊ ወጅህ ረሱል ሰለሰለም፣ የሆነ ነገር እንኳን ሲጠሉ መናገር እያፈሩ ፊታቸው በፊታቸው ነበር የሚያስታውቀው። አይናገሩም ነበር ሐያ ስለሚያደርጉ ማለት ነው። ረሱል ሰለሰለም ቤታቸው ግብዣ ጠርተዋቸው።

ይሄ ድርጊታችሁ ረሱል ስለሰለም ምቾት አይሰጥም እሱ ደግሞ ከናንተ ሀያ ያደርጋል ሊያፍራል ረሱል ስለሰለምም ሀያ ያደርጉ ነበር በጣም ያፍሩ ነበር ስለዚህ ይሄ ሀያ የሚባለው መልእክተኞች ሩስሎች የተዋቡበት የሩስሎች ውበት ነው የሩስሎች ዘውድ ነው ይሄ ሀያ የሚባለው ስለዚህ ሀያ ልናፍርበት አይገባል።